ብርሃን ፈንጣቂው ዓባይ የተሰኘ መጽሐፍ በዛሬው ዕለት ተመርቆ ለንባብ በቅቷል። በዚሁ ጊዜ መልእክት ያስተላለፉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ ተስፋውን ጎበዛይ እንዳሉት ዓባይ የሌሎች ሲሳይ የእኛ መሳቀቂያ መሆኑ በህዳሴ መሆን እውን መሆን አብቅቷል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍን ተፈራ በበኩላቸው መጽሐፉ የዓባይና የኢትዮጵያውያንን የስነን ቦና ትስስር ላይ ግንዛቤን የሚያስጨብጥና የዘመኑን ትውልድ ሚና በመጣጥፍና ወግ መልክ የሚተርክ መሆኑን አንስተዋል። የምረቃ መርሃ ግብሩን የተከታተለው ባልደረባችን መራኦል ከድር ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አግኝተነዋል። ከእሱ ጋር ጠ ያለ ቆይታ አደርጋለሁ። መራኦል እንደምንላል። በመጽሐፉ ላይ ምንምን ሃሳቦች ተንጸባረቁ በመድረኩ ያለው ምን ይመስላል የሚለውን ልታጋራን ትችላለን አመሰግናለሁ በረከት አው ብራውን ፈንጣቂው አባ እየተሰኘ መጻፍ እ ለት ተመርቆ ለንባብ በቅቷል። መጽሐፉን አንጋፋው የኢትዮጵያ ፕሬስ ድርጅት ከፌድሪ የመንግስት ኮሚኒኬሽን አገልግሎትና ሌሎች አጋራ አካላት ጋር በመሆን ያዘጋጀው ሲሆን በ3 ክፍሎችና በ252 ገጾች የተዋቀረ ነው። ይህ መጻፍ በዋናነት ኢትዮጵያውያን በአባይ ውሃ ላይ የነበራቸው የዘመናት ቁጭት፣ እንዲሁም ደግሞ የአሁኑ ትውልድ በአባይ ላይ የነበረውን ተጋርሎ እንዲሁም ደግሞ ጥረት በወግ እንዲሁም ደግሞ በ በወግና በመጣጠፍ መልክ የሚተረክ መጽሐፍ ነው። ልዩ ልዩ ጉዳዮችንም እንዲሁ የሚዳስስ ነው። አባይ ወይም ደግሞ የህዳሴን ከእቅድ እስከ ተግባራዊነት ወይም ደግሞ እስከ ፍጻሜው ድረስ የነበረውን ሂደት፣ በዚህ ጥረት ውስጥ የነበሩ ድርድሮችና ዲፕሎማሲያዊ ድሎችን እንዲሁም ደግሞ ለአዝማናት የነበሩ ፍርደ ገምድል የሆኑ ውሎችና ስምምነቶችን፣ ከዛ ባለፈ ደግሞ በአባይ ወይም ደግሞ በህዳሴ መጠናቀቅ በኢትዮጵያ እንዲሁም ደግሞ በቀጠናውና በአፍሪካ ላይ የመጣውን የትርክት ለውጥ እንዲሁም ደግሞ አባይና የቀይ ባህር ከኢትዮጵያ ጋር ያላትን ወይም ደግሞ ያላትን ትስስር እንዲሁም ደግሞ ከዛ ባለፈ ጂኦፖለቲክስ የዓለም አቀፍ ሚዲያዎች በአባይ ላይ የነበራቸውን የዘገባ ቅኝት ውጤት፣ ዓለም አቀፍ ሕጎችን የአባይ ውላጅ የሆኑ እዳዎችን፣ ሴራዎችን፣ እንዲሁም ደግሞ መሰናክሎችን ከዛ ባለፈ ደግሞ በእነዚህ ሁሉ ሂደት ውስጥ ወይም ደግሞ በአባይ ውላጅ የመጡ እዳዎች ውስጥ የነበሩ ተዋናዮችን ተዋናዮችን በዝርዝር ያስቀመጠ ነው። ከዛ ባለፈ ደግሞ ብሔራዊ ማንነትና አንድነት እንዲሁ የሚያብራራ ሁለቱ አለማትን ማለትም ደግሞ ኢትዮጵያና ግብጽ በአባይ ውሃ ላይ የነበራቸውን አቋም እንዲሁም ደግሞ ፍላጎት እንዲሁም ከዛ ባለፈ የፈጠሩትን ትርክት ማለትም ኢትዮጵያ በተለይም ደግሞ ለዘመናት የነበራትን ከአባይ ውሃ ከተፋሰሱ ሀገራት ጋር በጋራ የመልማት ፍላጎት፣ በሌላ መልኩ ደግሞ ግብጽ ከአባይ ውሃ በብቸኝነት የመልማት ፍላጎቷን እንዲሁ ፍንትው አድርጎ የሚያስቀምጥ ነው። ከዛ ባለፈ ደግሞ የአባይ ከእቅድ እስከ ተግባራዊነት ማለትም የህዳሴ እስኪ ድረስ የነበሩ ሂደቶችን ያካተተ ወይም ደግሞ የሚገልጽ የሚነገር ታሪካዊ ምስሎችንም ጭምር ያካተተ ነው ማለት ነው። በዚሁ የምረቃ መድረክ ላይ እንግዲህ መልእክት ያስተላለፉት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ አቶ ተስፋሁን ጎበዛይ ናቸው። እሳቸውም እንግዲህ በመልእክታቸው በተለይም ደግሞ የአባይ ሌሎች ሲሳይ ለእኛ ደግሞ በተለይም ደግሞ መሳቀቂያ መሆኑ በህዳሴ እውን መሆን ማገስት አብቅቷል ነው ያሉት አቶ ተስፋሁን ጎበዛይ። እንግዲህ ከዚህ ቀደም ልንሻገረው እንኳን ያቅተን ወይም ደግሞ ይቸግረን የነበረውን የአባይ ውሃ በራስ አቅም በራስ ሀብትና እውቀት ገድበነዋል ወይም ደግሞ አጠናቀነዋል ነው ያሉት ማለት ነው። ከዚህ ባለፈ እንግዲህ በዚህም የኢትዮጵያውያን የዘመናት ቁጭት በህዳሴ መፈታቱን ነው እንግዲህ ሚኒስተር ዴታው በዚህ የመረቃ መርሃ ግብር ላይ ያረጋገጡት ማለት ነው። ከዛ ባለፈ እንግዲህ አባይን የተመለከቱ ወይም ደግሞ አባይ ያለፈበትን አጠቃላይ ሂደት ማለትም የነበሩ ተግዳራቶችን እንዲሁም ደግሞ እነዚህ ተግዳራቶች የተፈቱበትን መፍትሄ ወይም ደግሞ በአጠቃላይ በአባይን በተመለከተ ያሉ ሀቆችን ሰንዶ ለቀጣዩ ትውልድ ማስተላለፍ እንደሚገባ በመጥቀስም እንግዲህ የብርሃን የፈነጠቀው አባይ የሚለው መጽሐፍ ዋነኛው ወይም ደግሞ አብይ ዓላማው ይህ መሆኑን አረጋግጧል ማለት ነው። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍን ተፈራ በበኩላቸው መጽሐፉ እንግዲህ የአባይና የኢትዮጵያውያንን የስለነ ቦና የተሰር ላይ እንዲሁ ግንዛቤ የሚሰጥ ከዛ ባለፈ ደግሞ የዘመኑ ትውልድንም ሚና እንዲሁ የሚዘክር መሆኑን አንስቷል ማለት ነው። ከዚህ ባሻገር እንግዲህ አባይ ላይ ተንተርሰው ወይም ደግሞ ህዳሴን በተመለከተ ለሚሰሩ ከዚህ በኋላ ለሚሰሩ ጥናቶች በግብአትነት የሚያገ የሚያገለግል ጭምር መሆኑን አንስቷል። ከዛ ባለፈ ደግሞ ይህ የብርሃንን የፈነጠቀው ዓባይ መጽሐፍ ዲፕሎማሲያዊ ሰነድ ሆኖ ጭምር የሚያገለግል መሆኑን ነው የኢፕድ ወይም ደግሞ የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ የገለጹት ማለት ነው። እንግዲህ ከመጽሐፉ ዝግጅት እስከ ህትመት ድረስ የተለያዩ ሚናዎችን ለተወጡ አካላት በሙሉ ምስጋናቸውን አቀርበዋል ማለት ነው። በዚህ በዛሬው የመጽሐፍ ምረቃ መርሃ ግብር ላይ በርከት ያሉ ምሁራን መጽሐፉን በተመለከተ አስተያየቶቻቸውን እንዲሁ ሰጥተዋል። ከዛ ባለፈ ደግሞ በዚህ መጽሐፍ መረቃ ላይ እንግዲህ በረከት ከዛ በፊት እንግዲህ ይህ የመጽሐፍ እንግዲህ በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ቅጥር ግቢ ውስጥ በሚገኘው አዳራሽ ውስጥ ነው የተመረቀውና በዚሁ አጋጣሚ ደግሞ በዚህ የመጽሐፍ ምረቃ ላይ የተገኙ ታዳሚዎች የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንን የተለያዩ ስራዎች የኢንዱስትሪ ማዕከላትን ተዘዋውረው እንዲሁ ጎብኝተዋል ማለት ነው። በዚህ የምረቃ መራግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ደግሞ ጥሪ የተደረገላቸው እንግዶችም ተገኝተዋል። በረከት ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። አመሰግናለሁ። መራኦላ ጋራህን መረጃ መልካም ቀን ይሆናል።